አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አስመድ አቅራቢያ ነው። ወላጆቹም በኦሪት ህጌ መንማዱ ናቸው። እነርሱም ዶዎች ናቸው። አባቱም ገባር ስለነበረ ይህም ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱም ነው። እናታቸውም የወዲትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና እና እርሱም እንዲያርፍ በሽያጩ እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቁሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊት ሆኖ ረገጠው፣ በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊት ላይ ኩላሊቱ ላይ በስመ አብ ወወልድ መንፈስ ቅዱስ ብሎ አማተረ። ቅዱስ ኤጲፋንዮስም ያን ጊዜ ከህመሙ ድኖ ተነሳ። ከቶ ምንም ህማም እንዳልነካው ሆነ። ከዚህ በኋላም አባቲላታውስ በዚያ ከፋ አያ ላይ እንዲህ ብሎ ጮኸ። ስለኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አያ ወድቆ ሞተ። ቅዱስ ኤጲፋንዮስም እንዲህ ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታውስም ጠየቀው። እሱም እንዲህ ብሎ መለሰለት የክብር ባለቤት እግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ አይሁዳውያን የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያ ሞራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋንዮስንም ወሰደው፣ የወዴትንም ህግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አውረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለት ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውእና ምጽዋትን እንዲሰጠው ያንን መነኮስ ለምነው። ገንዘብም ስለሌለው የሚለብሰውን የፀጉር አጽፋውን ለድሃው ሰጠው። እዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ይፋል መሳያ ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማን፣ ሃይማኖትስ ምንድነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። በነፍሴውም ኤፒፋኒዎስን ወስዶ ወደ አንድ ኤፒስኮፖስ አደረሰው። እርሱም የክርስትና ጥምቀትና ጥምቆ የቤተክርስቲያንን ትምህርት ስርአቷን ሁሉ አስተማረው። ኤፒፋኒዎስም ኤፒስኮፖስን እኔ መነኮስ መሆን ፈልጋለው አለው። ኤጲስቆጶስም ብዙ ገንዘብ እያለ መነኮስ መሆን አይገባም ማለት ነው። ኤፒፋኒዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና፣ ለምስኪኖች፣ ለባርቴቶችና፣ ለሞት ልጆች ለአብያተ ክርስቲያናት ሰጠ። መጻሕፍቱንም ከርሱ ገዛ። ከዚህ በኋላ መነኮስ ነርሱም እህቱም ጥምቀት ምክንያት ወደ ሆነው ስሙሉ ቢያኖስ ለተባለው መነኮስ ገዳም ገባ። ለኛውም 16 ዓመታት ነበር። ከዚህ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በእድሜ ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ህግና የፍስና ስርዓት አስተማረው። የእግዚአብሔር የሚጸጋረውበት የቤተክርስቲያንን ህግና ስርዓት የምንኩስናን ህግ በጥቂት ቀናቶች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እንደ እስከሚያፈልቅ፣ ያለ ጊዜውን ብዙ ዝናብን እስከማውረድ ደርሶ በገድልና ትሩፋት ስለሆነ የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋርም ሊከራከሩ ብዙ አይሁዶ ደርሱ መጡ። ሴተታቸውን እንገለጠላቸው በእርሱ ትምህርት አምነው የክርስትና ጥምቀት አጠመቃቸው። እንዲሁም ጥበበኞቹ ዮናናውያን በትምህርቱ ተመለሱ። ወደ ክብረ ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስ ቆጶስነት እንደሚሸኑት ቢተናገረለት፣ ወደዚያም ሂዶ በታዘዘለት ቦታ በዚያም የሚኖር አዘዘው። እንዲህም አለው፣ ኤጲስ ቆጶስነት ሊሾኑ በፈለጉ ጊዜ እምቢ በል፤ ይህ በእግዚአብሔር ፈቃድ ነው። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መንበሩ ቅዱስ ይላለት ባዘዘው ቦታ ተቀመጠ። የቆጵሮስ ሴት ኤጲስ ቆጶስም ባረፈ ጊዜ በዚያ ሰማን ቅዱስ ኤጲፋንዮስ ምግቡ እንዲገዛ ወደ ገላ ያገባ፣ ከእሱም ጋር ሁለት መነኮሳት አሉ ደግሞ በዚህ አስቀዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበር። ለሱም የክብሩ ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረ፣ ወደ ገበያም ሂድ፣ በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። እርሱ ጋርም ሁለት መነኮሳት አንዱ፣ ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እሱን ያስ በእጁ ያለውን ማስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብሩ ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተክርስቲያን ወስደው ዲቁና ሾመው በሶስተኛውም ቀን የኤጲስቆጶስነት ሾሙ። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኖስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኖስ ያየውን ራእይ ለህዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሁኖ በበጎ ስራ ላይ ጸና። ጥቅም ያላቸው ብዙ ድርሳኖችንም ደረሰ። ራእይ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረሱ ጊዜ ይገስጸዋል፣ ይመክረዋል በኢየሩሳሌም ኤጲስ ቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለርሶ ዘህራዊ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕድ ዕቃዎች የሚመገብባቸውን በውስጥ በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኖስም ሸጣቸውና ለድሆች ለምስኪኖች መጸወታቸው። አባ ዮሐንስ እንዲመልስለት በሻ ጊዜ ምንምን አልሰጠው። በቶርባለ ቤት ጌታ መቃብር ቤተክርስቲያን ውስጥ ቅዱስ ኤጲፋኖስን የልብሱ ጫፍ አስተይ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባይ ዮሐንስም አይኖቹ ያን ጊዜ ታወሩ። ከዚህ በኋላ ይምረው ዘንድ በብዙ ልቅሶ ወደ ስፈሰሙ ማለት ነው። አይኖቹንም ይገልጥለት ዘንድ ለመነው። ሁለተኛው ቅዱስ ኤጲፋንዮስ ጸለየ፣ አንድ አይኑንም ገለጠለት። የማይዱንም እቃዎች ሽቶ ነገሮችና ለምስኪኖች እንደሰጣቸው ነገሩ። ስለማን ሳ ወርቁ መሻልና መሻልና መሰደድ ወደ ሰዓቱ ይባዳት ዘንድ አውዶክሲያ ንግስት ጽፋ ወደ ሰላዩት ይዘ ይያስተራዳቸውና በመካከላቸው ሰላም እንዲያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኢፋኖስ አልሰማቸው። ዮሐንስን ከሹመቱ ካልሻርቀው ይህን ካልሆነ አለተ ክርስቲያናትን ዘጋንደው የታውታትንም ቤቶች ይከፍታል ለማለት ቅዱስ ኢፋኖስም ተፈጾ እያዘነ ከርሷ ዘንድ ወጣ። ምን እንደሚያደርግም ያስብ እና ይጨነቅ ነበር። የንግስት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሽመቱ ሻረው እያሉ በቁስጥንጥንያ ከተማ በሀሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲላለ፣ ለምን ያለፈት በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመት እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ፣ ስለአንተ ምንምን የጻፍኩትና ከንግስት ጋር የተስማማሁት ነገር የለም። አንተን ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ቁስ ያወ በመርከብ ተሳፈረ። እግዚአብሔር ዮሐንስን ስልክ የሚገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስ የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱ ኤጲስ ቆጶሳት እንዲሆኑ ነገራቸው በሰላምታም ተሰናብቷቸው፣ ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በሰሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ልልህ በቃለ ሰባብ ይባቤ ለገና ፍልሁም ዋዘ ከርቤ ኤጲፋንዮስ ከቤኖ በመንፈስ ቅዱስ ነባሬ ማመረ ሰይፉ አስኬማ መላእክት ግልባቤ ወስተልቤ እኪተ እያሄዳልኩ ይቤ። ሰላም ለአባ ሩክያ ኤጲፋንዮስ ዘዴገኖ